የእምነት ብርሃን ሊጠፋ በተቃረበበት ቅጽበት፣ በሞትና በሕይወት መካከል የተደረገ አስፈሪ ፍልሚያ። ጨካኙ ዳኛ ሞቤድ ሕግን እንዳሻው እየጠመዘዘ በሕዝቡ ላይ ፍርሃትን በዘራበት በዚህ አስጨናቂ ወቅት አንዲት ሴት እንደማይናወጥ አለት በእምነቷ ጸንታ ቆመች። ጨካኙ ዳኛ ፊት ስትቀርብ በልቧ የሚንቀለቀለው የእምነት እሳት በፊቷ ከተጋረጠው የሞት ስጋት ጋር እንዴት ይጋፈጥ ይሆን? በዚያች ቅጽበት የሰማይና የምድር ዓይኖች ሁሉ ወደ እርሷ ያተኮሩ ይመስላሉ። የጥንካሬዋ ምስጢር ምንድነው? የዚህች ወጣት ሴት ጣፈንታስ ምን ይሆን? የዛሬው ዝግጅታችን ወደዚህ ልብ አንጠልጣይ ታሪክ ይዟችሁ ይጓዛል። ይህ የቅድስት ማርታ የሰማዕትነት ታሪክ ነው። የፍርድ አደባባዩ በዝምታ ተውጧል። አየሩ በስጋትና በጭንቀት ተሞልቷል። ጥቂት የታጠቁ ወታደሮች እንደ ግዑዝ ሐውልት ቆመው ሁኔታውን በንቃት ይከታተላሉ። ከፍ ባለ ዙፋን ላይ የከተማይቱ ገዢና ፈራጅ ሞቤድ ተቀምጧል። አይኖቹ በትኩረት የማርታን ሁኔታ ይመረምራሉ። ፊቱ ላይ የጭካኔና የሥልጣን ምልክት ይነበባል። እያንዳንዱ እንቅስቃሴውና ተነፋፈሱ በአደባባዩ ዙሪያ የተሰበሰበውን ህዝብ በጭንቀት እንዲዋጥ አድርጓል። ማርታ ከዚህ ጨካኝና አስፈሪ ሰው ፊት ቆማለች፤ ነገር ግን ፊቷ ላይ የፍርሃት ምልክት አይታይም። ይልቁንም ጽናትና የማይናወጥ እምነት ይነበባል። ዙሪያዋን በከበቧት አደጋዎች መካከል የመንፈስ ብርታቷ ይበልጥ ጎልቶ ወጥቷል። ሞቤድ ድምፁን ዝቅ አድርጎ፣ አንቺ ሴት፣ እኔ የምልሽን ልብ ብለሽ አድምጪ የአእምሮሽን በር ክፈችና ቃላቶቼ ወደ ውስጥሽ እንዲዘልቁ ፍቀጅላቸው። የወደፊት ህይወትሽ አሁን በምትሰጭው ምላሽ ላይ የተመሠረተ መሆኑን እወቂ ሲል ተናገረ። አጭር ዝምታ ሰፈነ። የሞቤድ ዓይኖች የማርታን እንቅስቃሴ በጥንቃቄ ይመረምራሉ። ምኞትሽን ተከትለሽ እኔ የምልሽን ከመፈጸም እንዳትዘገይ ተጠንቀቂ። ጊዜው አሁን ነው። የምሰጥሽን እድል በቸልታ አትመልከቺ አላት። ድምፁ የማስጠንቀቅ ቃና እየተላበሰ፣ በእምነትሽ ትኖሪ ዘንድ አልከለክልሽም። ያ ያንቺ ጉዳይ ነው። እምነትሽን በተመለከተ እንደ ፈቃድሽ ማድረግ ትችያለሽ። በልብሽ ውስጥ የምታምኚውን ማንም አይነጥቅሽም። እኔ የምሻው አንድ ነገር ብቻ ነው። ዳኛው ወደፊት አዘን ብሎ እጆቹን በዙፋኑ መደገፊያ ላይ አሳረፈ። እኔም ማዚሽን ከፈጸምሽ ሕይወትሽን ታተርፊያለሽ። አስቢ ውስቲ ሕይወት ጣፋጭ ናት። የጠዋት ፀሐይ፣ የምሽት ኮከብ፣ የወፎች ዝማሬ፣ የቤተሰብ ፍቅር እነዚህን ሁሉ በቀላሉ ልታጫቸው ነው። ይህ ሁሉ ውበትና ደስታ በግትርነት ሊወሰድብሽ አይገባም። ድምፁ እንደገና ለስለስ አለ። ማርታ ሆይ ለምን ይህንን ውበትሽንና ወጣትነትሽን ለከንቱ ነገር ትሰጫለሽ? ጠንካራና አፍቃሪ ባልፈልገሽ አግቢ፣ ጎጆሽን ቀልሰሽ በልጆችሽ ሳቅ ቤትሽን ሙይ። የቤተሰብን ሙቀት፣ የትዳርን ደስታ አቅመሽ ይህ ነው እውነተኛ ህይወት፣ ሌላ ሁሉ እኮ ከንቱ ነው። የዳኛው ቃላት በተሰበሰበው ህዝብ ልብ ውስጥ አስተጋባ። ዓይኖቹ የተቆለጨለጩ ምላሹን በጉጉት ይጠባበቃሉ። የዚህች ወጣት ሴት ምላሽ ምን ይሆን? የገዢውን ሐሳብ ተቀብላ ህይወቷን ታተርፍ ይሆን? ወይንስ በግትርነቱ አጸንታ የሞትን ጽዋ ትጎነጫለች። ማርታ የገዥውን ዓይን በቀጥታ እየተመለከተች እንዲህ አለች፦ ክቡር ዳኛ፣ የምታቀርብልኝ ሐሳብ የሕይወትን ጣፋጭነት የሚገልጽ ሊሆን ይችላል። ነገር ግን አንዲት ሴት ለአንድ ወንድ በሕግና በሥርዓት ከታጨች በኋላ ሌላ ሰው መጥቶ እጮኛዋን በግፍ ቢገድል፣ ከዚያም የታጨችውን ድንግል ሊነጥቅ ወይም የራሱ ሊያደርጋት ቢሞክር፣ ወይም ደግሞ እርሷ ራሷ በእጮኛዋ ላይ የደረሰውን ግፍ ችላ ብላ ከእጮኛዋ ውጭ ሌላ ወንድ ልታገባ ሕጉ ይፈቅዳል እንዴ? ስትል ጠየቀች። ጥያቄው እንደ መብረቅ በቦታው ውስጥ አስተጋባ። የዳኛው ፊት ቅጽበታዊ ድንጋጤ ምልክት አሳየ። ለደቂቃዎች ያህልም ምን እንደሚመልስ የተቸገረ መሰለ። ጥያቄው የሞቤድን የሕግ እውቀትና የሞራል ልኬት በቀጥታ ፈተነ። በቦታው የተሰበሰቡ ሰዎች ትንፋሻቸውን ውጠው የዳኛውን ምላሽ ይጠባበቃሉ። የማርታ ጥያቄ ቀላል የሚመስል ነገር ግን በውስጡ ጥልቅ የሆነ የሞራልና የሕግ አንድምታ ያዘ ነበር። ሞቤድ ለቅጽበት ያህል ዐይኖቹን ጨፍኖ አሰበ። ከዚያም በማርታ ላይ አፈጠጠ። ፊቱ ላይ የነበረው ቀዝቃዛ ፈገግታ ጠፍቷል። በምትኩ የቁጣና የመገረም ስሜት ይነበብበታል። ይህች ሴት በሞት አፋፍ ላይ ቆማ እንዲህ አይነት ጥያቄ ልትጠይቀኝ ትችላለች ብሎ ፈጽሞ አልጠበቀም። በመጨረሻም ድምፁ እየተቆራረጠ ምላሽ ሰጠ። በፍጹም ሕጉ ይህን አይፈቅድም። የታጨች ሴት እንደባለ ትዳር ትቆጠራለች። እጮኛዋን በግፍ የገደለ ሰው ከባድ ቅጣት ይጠብቀዋል። የታጨችውንም ሊነጥቃት አይችልም እሷም ራሷ የሕዘኗን ጊዜ ሳታሳልፍና ፍትህ ሳታገኝ ሌላ ወንድ ልታገባ አትችልም። ይህ የሕግ መሠረታዊ መርህ ነው። ይህን የማያውቅ ማን አለ። የዳኛው ድምፅ በቁጣና በብስጭት የተሞላ ነበር። ራሱ ያጠመደው ወጥመድ ውስጥ የገባ ያህል ተሰምቶታል። ለማርታ ግን የምትፈልገውን በር ከፍቶላታል። አሁን መድረኩ ለእርሷ የተመቻቸ ይመስላል። ክቡር ዳኛ፣ ለፍትሐዊ መልስህ አመሰግናለሁ። የሕግ መሠረታዊ መርህ ይህ ከሆነ እንዴት ታዲያ አንተ የማላውቀውንና ልቤ ያልፈቀደውን ከእውነተኛ እጮኛ የውጭ የሆነውን ሰው እንዳገባ ታዘኛለህ? ይህ ንግግሯ በአዳራሹ ውስጥ የተሰበሰበውን ሰው በሙሉ አስደነገጠ። ዳኛው ሞቤድ ቅንድቡን ከፍ አድርጎ ባለማመን ስሜት ማርታ ላይ አፈጠጠ። ፊቱ ላይ የነበረው ቁጣ ወደ ግራ መጋባት ተለውጧል። ማርታ ንግግሯን ቀጠለች። ድምጿ በጽናትና በልበ ሙሉነት ተሞልቷል። እኔ ለዘላለማዊ እውነት የታጨው ድንግል ነኝ ልቤም ነፍሴም ሙሉ ማንነቴም ለእርሱ ብቻ የተሰጠ ነው እጮኛዬ ከማንም በላይ ክቡርና ሀያል ነው ፍቅሩ ወሰን የሌለው ቃሉ የማይናወጥ የዳኛው ግራ መጋባት ይበልጥ ጨመረ ለእውነት የታጨሽ ምን አይነት እንቆቅልሽ ነው የምትናገሪው ነገር ግልጽ አይደለም እጮኛሽ ማን ነው ከየትኛው ቤተሰብ ነው የሚወለደው ስሙ ማን ይባላል በከተማችን ውስጥ የሚኖር ነው ወይስ ከሌላ ስፍራ ይመጣ? ሞቤድ ሁኔታውን ለመቆጣጠርና የተደበቀውን ምስጢር ለማወቅ በመጓጓት ጥያቄዎቹን አዥጎደጎደ። በሥልጣኑና በሀብቱ የሚመካው ሞቤድ ይችን ወጣት ሴት በቀላሉ ሊያሳምንና ሊያስፈራራ የሚችል መስሎት ነበር። አሁን ግን ባልጠበቀው ሁኔታ ራሱን በእንቆቅልሽ መረብ ውስጥ ተጠልፎ አገኘው። የማርታ አይኖች አሁንም የማይታይ ነገር ላይ ያተኮሩ ይመስላሉ። ለተጠየቀችው ጥያቄ በለሰለሰ ድምፅ እንዲህ ስትል መለሰች። ክቡር ዳኛ፣ ስለ እጮኛ የማንነት ማወቅ ትፈልጋለህ። እውነቱን ስነግርህ ግን እርሱን በሙላት ታውቅ ዘንድ አንተ የሚገባህ አይደለህም፣ ልብህ ለዚህ እውነት አልተዘጋጀምና። ይህ ምላሽ የዳኛውን ትዕግስት አስጨረሰ። ፊቱ በንዴት ቀላ። አንቺ ማንሽና ነው እኔን እንዲህ የምትፈርጅብኝ? እኔ የዚህ ከተማ ገዢና ፈራጅ ነኝ። የማላውቀው የማልደርስበት ነገር የለም። ንገሪኝ፣ የት ነው ያለው ይህ እጮኛሽ? በህይወት አለ ወይስ ሞቷል? ድምጹ በቁጣ እየተንቀጠቀጠ ነበር። ማርታ ግን በዳኛው ቁጣ ሳትሸበር በእርጋታ እጮኛዬ ለንግድ እጅግ በጣም ሩቅ አገር ሄዷል። ስራውን አጠናቆ በቅርቡ ይመለሳል። የመመለሻው ቀንም እጅግ ተቃርቧል። ማንም በማይጠብቀው ሰዓት በታላቅ ክብርና ግርማ ይመጣል አለችው። ይህ ንግግሯ የገዢው ልብ ላይ የጉጉት ስሜትን ፈጠረ። ነገር ግን ታሪኳ ከእውነታው የራቀ የተቀነባበረው ውሸት ሊሆን ይችላል የሚል ሐሳብም በአእምሮ ደጃፍ ሽዋለ። ስሙ ማን ይባላል? አለ ዳኛው። የማወቅ ጉጉቱ ንዴቱን አሸንፎት፣ ይህን ያህል ምስጢራዊ የሆነ እጮኛ ስሙ ማን ሊሆን ይችላል? ንገርኝ፣ ምናልባት አውቀዋለሁ፣ ምናልባትም በንግድ ጉዞ ላይ ልረዳው ችላለሁ? ስሙ፣ አለች ማርታ፣ ስሙ ልብን የሚያሞቅ ተስፋን የሚሰጥ ሕይወትን የሚለግስ ስም ነው። እርሱ ከዋክብትን በስማቸው የሚጠራ ባህርን የሚያዝ ንፋስን የሚገስጽ ነው። በቦታው ያለው ሰው በሙሉ ትንፋሹን ውጦ የማርታን ቀጣይ ቃል ይጠባበቃል። የዳኛውን ልብ በፍጥነት ይመታ ጀመር። ይህ ምስጢራዊ እጮኛ ማን ሊሆን ይችላል? ማርታ ድምጿን ከፍ አድርጋ በልበ ሙሉነትና በኩራት ተናገረች፣ ስሙ ኢየሱስ ክርስቶስ ይባላል። የዳኛው ፊት በድንጋጤ ተዋጠ ለረጅም ደቂቃዎች መናገር አልቻለም አእምሮ የሰማውን ነገር ለማመን እየታገለ ያለ ይመስላል ኢየሱስ ክርስቶስ ያ በሮማውያን የተሰቀለው ተከታዮቹም እርሱ ከሞት እንደተነሳና አምላክ እንደሆነ የሚያምኑት ሰው ይህች ወጣት ሴት በሞት አፋፍ ላይ ቆማ እንዲህ አይነት አደገኛና ቀጥተኛ የሆነ የእምነት ምስክርነት ልትሰጥ ትችላለች ብሎ ፈጽሞ አልጠበቀም የዳኛው ፊት ላይ የነበረው ድንጋጤ ቀስ በቀስ ወደ ጥልቅ ግራ መጋባት ተለወጠ። ማርታ እየተናገረች ያለችው ስለ ታዋቂው ክርስቶስ መሆኑን ሙሉ በሙሉ አላስተዋለም። ምናልባትም በከተማው ውስጥ ተመሳሳይ ስም ያለው በንግድ ሥራ ላይ የተሰማራ ሌላ ሰው ሊኖር ይችላል ብሎ አሰበ። ቃላቶቹ አሁንም እንቆቅልሽ ሆነውበታል። ማርታ የዳኛውን ግራ መጋባት ተመለከተች። ፊቷ ላይ የሐዘኔታና የርኅራሄ ስሜት ይታየ ይህ ሰው እውነትን ለመረዳት ልቡ ምን ያህል እንደ ደነደነ ተገነዘበች። ክቡር ዳኛ፣ እጮኛዬ የሄደባት ሀገር ምድራዊ ሀገር አይደለችም። እርሷ ከዚህ ዓለም በላይ ናት። ከፍ ብላ የምትገኝ ዘላለማዊት አገር ናት። እርሱ ያለባት ከተማ በሰው እጅ ያልተሰራች በክብርና በብርሃን የተሞላች ሰማያዊቱ ኢየሩሳሌም ትባላለች፣ በማለት መሰከረች። በዚህ ቅጽበት የዳኛው ዐይኖች በድንገት ተከፈቱ። እውነታው በሙሉ ግርማው ከፊቱ ተገለጠ። ማርታ እየተናገረች ያለችው እርሱ ሊያጠፋው የሚፈልገው እምነት መሥራችና ባለቤት የሆነው ስለ ኢየሱስ ክርስቶስ እንደሆነ አሁን ተረዳ። ይቺ ሴት በድፍረት በፍርድ አደባባይ ቆማ እምነቷን እየመሰከረች ነው። ይህ ለሥልጣኑና ለእምነቱ ቀጥተኛ የሆነ ጥቃት ነው። ፊቱ በቅጽበት ተለወጠ። የነበረው ግራ መጋባትና ድንጋጤ ወደ ቁጣ ተቀየረ። አይኖቹ እንደ ፍም መቅላት ጀመሩ። ከንፈሮቹ በንዴት ተንቀጠቀጡ። የደም ስሮቹ በግንባሩ ላይ ተገትረው ታዩ። ልቡ በቁጣ እቶን ነደደ። በዙፋኑ ላይ ተቀምጦ የነበረው ዳኛ በድንገት ብድግ አለ። በንዴት እየተንቀጠቀጠም በዙሪያው ላሉት መሰሎቹ ጮኸ። አስቀድሜም እነዚህ ሰዎች ግትሮችና እምቢተኞች ናቸው ብያቸው የለምን? ተለሳልሶ መናገር ጊዜን ማባከንና ስንፍና ነው። ቃላቶቼን አልሰሙም። ማስጠንቀቂያዎችን ቸል ብለዋል። አሁን የዚህች ግትር ሴት መጨረሻ ምን እንደሚሆን ታያላችሁ። ፊቱ በንዴት ቀልቶ አይኖቹ የጭካኔ ጨረር እየረጩ ወደ ማርታ ተመለከተ። እያንዳንዱ የሰውነቱ እንቅስቃሴና የቃላቱ ቃና ሊገነጣጥል የተዘጋጀ አውሬ ያስመስለውታል። በዙሪያው የቆሙት ወታደሮች ራሱ ገዢያቸው እንዲህ ሲቆጣ አይተውት ስለማያውቁ በፍርሃት ተዋጡ። አንቺ ሴት፣ እኔ የሕይወትን መንገድ ላሳይሽ ስሞክር ሞትን መረጥሽ። ምድራዊ ደስታን ላጎናጽፍሽ ስሻ፣ አንቺ የማይጨበጥ የሰማይ ህልምን ወደድሽ። አሁን የግትርነትሽ ዋጋ ምን እንደሆነ ታያለሽ። ከራስ ፀጉርሽ እስከ ግር ጥፍርሽ ድረስ በሰይፍ እየቆራረጥኩ አካልሽን ለውሾችና ለአሞሮች ከመገብኩ በኋላ የእጮኛዬ የምትዩ ከሰማይ ወርዶ ከእንስሶች ወደ የተቆራረጠ አካልሽን ሰብስቦ በክብር ያገባሽ እንደሆነ ሁላችንም ቁጭ ብለን እናያለን። የዳኛው ዛቻ የሰውን ልጅ ልብ የሚያቀልጥ የጀግናን ጉልበት የሚያብረከርክ ነበር። በቦታው የተሰበሰቡ ሰዎች በፍርሃት አይኖቻቸውን ጨፈኑ። እንዲህ አይነቱን ጭካኔ ለመስማትም ሆነ ለማየት አልፈለጉም። ማርታ ግን በዳኛው ዛቻና ቁጣ ቅንጣት ታህል የፍርሃት ምልክት አልታየባትም። ይልቁንም በድፍረት ተሞልታ ክቡር ዳኛ፣ አንተ በስጋዬ ላይ ሥልጣን ይኖርህ ይሆናል፣ ልትቆራርጠኝ፣ ልትገድለኝ ትችላለህ። ነገር ግን በነፍሴ ላይ ምንም አይነት ሥልጣን የለህም በእርግጥም እውነተኛው እጮኛዬ በታላቅ ክብርና ግርማ ይመጣል። ቃሉ አይታጠፍም፣ ተስፋው አይቀርም ለእርሱ የታጩትን ከምድር ትቢያ ለይቶ ያነሳቸዋል። በሞት ጥላ ውስጥ ያሉትን ወደ ዘላለማዊ ብርሃን ያሻግራቸዋል በማለት መለሰች። ዳኛው በንግግሯ በግኗል። የማርታ ቃላት እንደ እሾ እየወጉት ሥልጣኑንና እምነቱን እየተገዳደሩት ነበር። ማርታ ግን ምስክርነቷን ቀጠለች። በሰማያዊ ጠልም ንጹሐን ያደርጋቸዋል፣ የሐዘንም እንባዎችን ሁሉ ያብሳል፣ የደስታንም ዘይት ይቀባቸዋል፣ በፊቱ ዘላለማዊ ሐሴትን ይሰጣቸዋል። የሰርግ ቤቱ ወደ ሆነችው በሰው እጅ ወደ አልተሰራች፣ በክብርና በንጽህና ወደ ተሞላችው ወደ ሰማያዊቷ ኢየሩሳሌም በክብር ያገባቸዋል። እዚያ ከእርሱ ጋር ለዘላለም በደስታ ይኖራሉ። አንተ ይህንን ክብር ማየትም ሆነ መረዳት አትችልም። የማርታ የመጨረሻ ቃላት የዳኛውን ትዕግስት አሟጠጡት። ዝም በይ ሲል በሙሉ ኃይሉ ጮኸ። እሳት ጎርሶ እሳት ለብሶ ለጭፍሮቹ ትእዛዝ ሰጠ። ይቺን ዐመፀኛ ሴት አሁኑኑ በሰይፍ ቆራርጣችሁ ግደሏት፣ ቃሏ ከዚህ በላይ እንዳይሰማ፣ ዐመፅዋ ለሌሎች ትምህርት እንዳይሆን። ጭፍሮቹ የገዢያቸውን ትእዛዝ ለመፈጸም ሰይፎቻቸውን ከሰገባው መዘው ተንቀሳቀሱ። ማርታ ፊቷን ወደ ሰማይ አነሳች። በለሆሳ ስም ስለሚገድሏት ሰዎች ይቅርታ ለመነች። ጭፍሮቹ የታዘዙትን ፈጸሙባት። ነጭ ልብሷ በደም ተነከረ ውብ ፊቷን የተሸከመው አንገቷ በሰይፍ ተቆረጠ ነገር ግን ከሰቃዩ በላይ ፊቷ ላይ የሰላምና የድል አድራጊነት ስሜት ይነበብ ነበር የማርታ ታሪክ የጀግንነትና የእምነት የፍቅርና የጽናት ታሪክ ነው በሞት ፊት እንኳን ሳትንበረከክ ለእውነተኛው አምላኳ የታመነች ሴት ገድል ልብን በሐዘንና በኩራት የሚሞላ ጉንጭን በእንባ የሚያርስ ታሪክ እኛስ በክርስትና ጥምቀት ከዚህ ዓለም ርኩሰት ታጥበን የክርስቶስ ሙሽሮች ለመሆን አልታጨንምን? ልባችንን ነፍሳችንን፣ ሙሉ ማንነታችንን ለርሱ ለመስጠት አልተስማማንምን? ሐዋርያው ቅዱስ ጳውሎስ በትዳር ስለ ተሳሰሩ ባልና ሚስት ሲናገር በራሳቸው አካል ላይ ሥልጣን እንደሌላቸው ነገር ግን እርስ በርስ መገዛዛት እንዳለባቸው ገልጾ ጽፎላቸዋል። በዚህ ምሳሌ እኛም ለክርስቶስ ታጭተናል፣ በራሳችን አካል ላይ ሙሉ ሥልጣን የለንም። ይህ አካል የሙሽራችን የክርስቶስ መቅደስ ነውና። ይህ ታላቅ ሐዋርያ ሲቀጥል ሥጋ ግን ለጌታ ነው፣ ሥጋችሁ የክርስቶስ ብልቶች እንደሆነ አታውቁምን ብሎ በታላቅ ድምፅ ይጠይቃል። ታዲያ የኀጢአት ፍቃድ ሊያሳድፈን ሲነሳ፣ የዚህ ዓለም ከንቱ ምኞቶች ልባችንን ሊቆጣጠረው ሲሞክር፣ ምን ልናደርግ ይገባል? የትኛው ድምፅስ ነው በውስጣችን ሊያስተጋባ የሚገባው? ይህ አካል እኮ የእኔ አይደለም ብለን ልንጮህ አይገባምን? ይህ አካል የብርቱ ንጉሥ የሰማይና የምድር ፈጣሪ የክርስቶስ አካል ነው። በውድ ዋጋ የተገዛ በደሙ የታጠበ በመንፈሱ የተቀደሰ ብለን የኃጢአትን ፍቃድ በሙሉ ኃይላችን ልንቃወም፣ ልንዋጋ ይገባል። በዝሙት ሊያረክሰን፣ በሐሜት ሊያቆሽሸን፣ በቅናት ሊያጨልመን፣ በትዕቢት ሊጥለን የሚመጣውን የሰይጣን ፈተና ልክ እንደ ቅድስት ማርታ ሰማዕት በድፍረት ልንጋፈጠው ይገባል። አካላችን የክርስቶስ እንጂ የእኛ እንዳልሆነ ገልጠን ልንነግረውና እንዳመጣጡ በሐፍረት እንዲመለስ ልናደርገው ይገባል። በእርግጥም በውዱ ዋጋ ተገዝተናልና የራሳችን አይደለንም። የክርስቶስ ደም ከባርነት ነፃ አውጥቶናል። የክርስቶስ መስቀል የህይወት መንገድን ከፍቶልናል። ስለዚህ በሥጋችን እግዚአብሔርን ልናከብረው ልናገለግለው ልንወደው ይገባናል። የማርታ ታሪክ እንደ መስታወት ሆኖ የራሳችንን መንፈሳዊ ህይወት እንድንመለከት ይጋብዛል። በእያንዳንዱ የህይወታችን ጉዞ ውስጥ ለአእምሮአችን ሰውነታችን የእኛ እንዳልሆነ ነገር ግን የንጉሡ የክርስቶስ ማደሪያ የመንፈሱ ቤተ መቅደስ እንደሆነ ልንነግረው ይገባል። ይህንን እውነት ስንረዳ የኃጢአት ፈተና ሲመጣብን የምንዋጋበት ብርታት እናገኛለን። ለልጆቻችንም ይህንን የንጽሕና ጥሪ ልናስተላለፍ ይገባል። ገና ከልጅነታቸው ጀምሮ ሰውነታቸውን ከኃጢአት እንዲጠብቁ ልናስተምራቸው ይገባል። ልጆች ሆይ ሰውነታችሁ የናንተ እንዳልሆነ ልብ በሉ። በቅዱስ ጥምቀት በሁሉ ስፍራ ለሚገኘው ለክርስቶስ ሆናችኋል። ጌታ በእናንተ ላይ እንዳይቆጣ ራሳችሁን ከነውር ሁሉ ንጹሕ አድርጉ። የዚህ ዓለም ደስታ አላፊ ነው። የዘላለም ሕይወታችሁን እንዳያሳጣችሁ ተጠንቀቁ፣ ልንላችሁ ያስፈልጋል። ሰውነትን የሚያረክሱ ኃጢአቶች ምን እንደሆኑ በግልጽና በማያሻማ ቋንቋ ልናስረዳቸው ይገባል። የዝሙትን አስከፊነት የሐሜትን መርዝነት፣ የቅናትን አጥፊነት፣ የትዕቢትን ከንቱነት ልናሳያቸው ይሻል። የንጽህናን ውበት፣ የቅድስናን ክብር፣ የእውነተኛ ፍቅርን ጣዕም እንዲቀምሱ ልንረዳቸው ይገባል። ዓለም በኃጢአት በተሞላችበት፣ የእምነት ብርሃን በብዙዎች ልብ ውስጥ እየደበዘዘ ባለበት በዚህ ሰዓት እኛ የክርስቶስ ሙሽሮች እንደ ማርታ ልንቆም ይገባናል። ከብዙ በጥቂቱ አንስተን የተማማርንበት የቅድስት ማርታ ሰማዕት ታሪክ በዚህ ይጠናቀቃል። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ከልብ እናመሰግናለን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። አሜን።